የዘማሪት የምስራች አባት አቶ ስምኦን ስለ ልጃቸው በጣም ባልተጠበቀ ንግግራቸው በርካቶችን የበለጠ እምባ እንዳራጨ ጭምርም ነው። ልጃቸው ጠዋሪያቸው እንደነበረች ጭምርም ነው የተናገሩት። ምስራች የነ ልጅ ነች፣ ከልጆች መካከል በጣም ደጋፊ ነች፣ ምትረዳ ሩሩ በቀብር ስነ ስርዓት ዛሬ በዩጎ ላይ ቤተ ክርስቲያን ውስጥ እየተካሄደ ባለው መሪያ ገብር ላይ መድረክ ላይ ወጥቶ በተናገሩት ንግግራቸው በርካቶችም እንዳዘኑም ነው። ዘማሪት የምስራች ስምኦን ወዳገለገለችው ጌታ መሄዷ የምታወቅ ነው። ቀብር ስነ ስርዓቷ እየተፈጸመ ባለበት ሰዓት ላይ እሳቸው በእንዲህ መልኩ ነበር ስለ ልጃቸው የገለጹት። ልጄ ለእኛ 95ቱም ፐርሰንት ከምታገኘውም ከአገልግሎትም ይሁን ብቻ ጌታ ይባርክሽ በማለትም የምሰጡት ገንዘብም ይሁን ምንም ቤተሰቦቿን እንደምትወር ጭምርም ለቤተሰቦቿ ስትኖር እንደነበረች ጭምርም ነው። ከዚህ በኋላ ለራስሽ መኖር አለብሽ፣ የራስሽን ህይወት ጀምር ብለን ስናስብ ግን የእግዚአብሔር ፍቃድ ደግሞ ያ አይደለም በማለትም ነው የገለጹት። መሰረት እንድትኖር ነበር የምፈልገው፣ እግዚአብሔር ልክ ነው። ስለዚህ አገልጋዩ በሰበከው ስብከት ተጽናንቻለሁ በማለትም በርካቶችም እግዚአብሔር የወደደውን አደረገ በማለትም እሳቸውም አሁን ትንሽ ተጽናንቻለሁ በማለትም ገልጿል። ሚኪንኝ ከሚኪታ ቦርንፎ ለምስራች ቤተሰቦች፣ ለመላው ፕሮቴስታንት እምነት ተከታዮችና ወዳጅ ዘመዶቿ መጽናናትን እንመኛለን።